ምን ልበላት? ቀይስ በጣም እኮ ገርማኝ እኮ ነው። ሰምታችሁ ታንገድ ያለችሁ ታችሁ ሰላለችሁ ሊያሾ የቱርክን ትንቢያት የአዲስ አበባን ትንቢያት ምናምን አይ፣ መከራችን ቀይስ። እኔ እኮ የሚያናድደኝ ሀብታም ቢጠላኝ አይገርመኝ። ለምን ሲጠላኝ ያናደኛል። ዚያን ዘዶ ህይወት ሽንጥ እኔን አትጥይ፣ እኔ ብላ አድርገሽ። እኔማ ህይወትን እየኖርኩ ነው ባገሬ ላይ ግሬን ሰቅዬ ታሳዝኝኛለሽ እንጂ ለምንድን ነው ምን አልጠላሽም ኢትዮጵያዊ አይደለሽ እውነታውያ ነው እውነታውያ ነው አልጠላሽም ያይ የምሬ ነው ጋይስ እግዚአብሔር ምንም እኮ የሁላችሁ ሰድቢያት ምናምን ቢሆን እኮ ችግር የለውም ገና ሊያ ሲባል ያንቀጠቅጣታል ገና ሊያ ስትሏቸው ልክ እንደ ማለት በጎቹ ሲያዩኝ ፊንገር ፊንገር እንደሚሉት ማለት ነው። እንደናንተ አይነት በግ አሰልፌ አርጄ ይበላሉ። ባይ ዘ ዌይ አረባለሁ ሳይሆን አርጄ ይበላሉ። እንደናንተ አይነት በጎች እንደዚህ፣ ተራ በተራ እስኪ ዙሪ ላቱ የምንድን ነው? የምንድን ነው? የምን ላት ነው? የምንድን ነው ይሄ? እስኪ ዙራ ስጋ አለው ምናምን የት ትበላለህ ነው? ቁጭ ብለህ መዝጊያ ነው። እስኪ አጠገብ ሆነ ተንፍስ አቅም የላችሁም። እሱ ነው የሚያናድደኝ። ሊያ ያጠገብሽ አትደርስም። ጌታ እኔ አሁን እኮ መጥቼ እንደዚህ ብዬ ስናገር ሊያ አንቺ ባለጌ፣ ነው ነው ነው አይደለም። እኔ ምንም አላረኳትም። ሰው ቤት ገብቶ ጊፍት መስት አልችልም እንዴ? ቤተሰብ ጊፍት መስት አልችልም፣ መስጠልችልም። እኔ ካርድ አልጠቀምም፣ ልጠቀምም አይደል ከባንክ ያ ይነካ የባንክ ዳያ፣ ይመጣ ምን አይመጣ ይመጣል ይነካካል ከባንክ ጋር ምናምን ከካርድ ጋር ውጭ እንደሚኖሩት ከምናምን ጋር የሚመጣ ነገር አለ። የእኛ አካውንት አይደለም፣ እንደዛ እንደዛ ደረጃ አልደርስም። ምክንያቱም አይኖ ማይሰልፍ ማንና ምን እንደሆነ ቋቋለሁ። ይብላኝ ካርዳቸውን እያወጡ ለሚሰጡት ይብላኝ ቦርተ ልክ አሁን እኔ ባንኬ ላይ የሚቀመጠው ብር የሚቆረጥባችሁ ይብላኝላችሁ ለእናንተ እንጂ እኔ እንደዛ አላደርግም። ባንኬን ለመሙላት ብዬ ባንኬን አላራግፈም። እውነት ለመናገር ልዩነታችን ይህ ነው። ህይወት የገባኝ እኔ እንጂ እናንተ አይደለም። ልዩነታችን እሱ ነው። ማነሽ በተቀር አፍሽን አትክፈች። ለማኝነሽ፣ ለማኝነሽ። የሀብታም መደበሪያ ነሽ፣ መደበሪያ ነሽ። በቃ ሀብታም ሲደ አሁን እኔ ደብሮኝ ተኞቼ ነበር እዚህ ጋር ይኸው ደብሮኝ ተኝቼ ነበረ። ራሴን አሙኝ፣ ጉንፋን አሙኛል። ድግስ ሄድኩኝ መጣው አመመኝ፣ ጭንቅላቴም። ከዛም በኋላ ማየት ጀመርኩ። ለካስ ሀብታም እንደዚህ ነው የሚደበርብን። አንቺ በርበሬ ስትጠጪ፣ አንቺ ፀጉርሽን ስትላጪ፣ በጣም ነበር ፀጉርሽ ሲላጭ። በጣም ነበር ስዝናና የነበረው ሰው ስቅ ነበረው። በጣም ስዝናናብሽ ነበረ። ነበር ስታስላጭሽ ጋሽ ጌታን

ሲቀጧት እሺ ነው የምትላቸው። እንደነሱ አታፋፈርም፣ እንደነሱ እንትን አይደለችው። እሺ ነው የምትለው። አሁን ቅድም በግላፍ ብላ ጮችባት፣ ጋይስ፣ በግላፍ ብላ ስትጮውባት እንትን ብላት ቢሆን ኑሮ ጌታ ምስክር መቤቴን ትቀጣላት ነበር፣ ትቀጣላት ነበረ፣ ጭቅጭቋን ስለማትፈልግ ስለዚህም። ኤንዌስ ለማኝ፣ ለማኝ ነው ትለምናላችሁ። እኛ ደግሞ እየመጣን እንደበራለን። ይሄ ነው እውነታው። ለማኝ ለማኝ ነው ስት ለምኑ እሰጣቸዋል። ሄሎ ምስኪናት፣ ሄሎን እንኳን አንደርስታንድ አረኳት። ከቤት ልትወጣ ነው ብር ያስፈልጋታል ቤተሰቦቹ ቤት ነው ያለችው፣ ኢሮፓ ሀገር ነው ያለችው። ለመደራጀት ገንዘብ ያስፈልጋታል። ትቀጣቅጣለች። ስራ አልጀመረችም፣ ወረቀት የላትም። ስለዚህም ያላት አማራጭ በዚህ ነው፣ በጌም ነው ብር የምታገኘው። አንዳንዴ አንደርስታንድ እንደምታደረጉ ዩኬ ናት እኮ ለንደን አለች እኮ፣ ወረቀት ቶሎ አያገኙም። ስለዚህም ብር ለማግኘት የግዴታ ያላት አማራጭ ወረቀት ስለሌላት እዚህ ጋር ነው ብር የምትሰራው። አሁን አንደርስታንድ አድርጊያታል ነው ፖፖን ቢሆን አንደርስታንድ አድርገታለሁ። መኖሪያ ፍቃድ የላትም፣ ቦታ መስራት አትችልም። መኖሪያ ፍቃድ ያላት ልጅማ ወታ እየሰራች እኮ ነው፣ ዱባይ ላይ ጌም ተጫውታ። እነዚህ እነዚህ ነው አንደርስታንድ ታረጓችኋላችሁ? ለመኖር ሲሉ ነው እንደዚህ የሚያደርጉት። ሄለን ደግሞ እራሷን እስክታደራጅ ድረስ ነው እንደዚህ የምታረገው። ወረቀት የላትም፣ መኖሪያ ፍቃድ የላትም። ገና ናት፣ ቤተሰብ ጋር ነው ያለችው። ስለዚህ ብር ያስፈልጋታል። ኖርማል ጋይስ ኖርማል ሄለን ብታረጉላት ለፖፖም ብታረጉላት ኖርማል ነው። ምክንያቱም ፖፖም ስራ መስራት አትችልም ጋይስ። ግን አሁን ነሰርጀሪ አሜሪካ ሀገር ቁጭ ብለው ሜርሲ፣ ምንነሽ፣ ሊጠፋሽ የእኔ ፍቅር በሰላም ነው አሜሪካ ቁጭ ብለው የሚለምኑትን ስታዩ ያናድዳቸዋል። አሜሪካ የተቀመጡት ዱባይና እንትን እንዳሉት ኢትዮጵያ እንዳሉት እኩል ቁጭ ብለው ሲለምኑ መስራት እንደማይችሉና ጭንቅላታቸውን ለአሉባልታና ለስድብ የሚጠቀሙበት ሰዎች መሆናቸውን እነ ሰርጀሪን ሳይ ያናድደኛል። በእነሱ ሲመሩ ያናድደኛል። እውነት የለ ምላችሁ እንደ አሜሪካ ቁጭ ብለሽ ወተሽ መስራት የምትሽበት በሰዓት የሚከፈልሽበት ሀገር 300 እና 200 ዶላር ኖርማል ሆኖ የሚከፈልበት ሀገር ላይ ቁጭ ብለሽ ለማኝ 24 ሰዓት ለማኝ ያየ በፈጠረች ዲቦራን ትቻታለሁ። ማሬ ታሳዝነኛለች፣ ታሳዝነኛለች እኮ ነው ያልኩት እኔ ፍቅር ዲቦራ ታሳዝነኛለች። እሺ ፖፖ ታሳዝነኛለች። ሰውን ሳትረዱ በፊት ነው የምትጠሉት እኮ ሳትረዱት በፊት ያን ሰው ትጠሉታላችሁ። ከሆነ ሳባ ላይ ደግሞ ስትረዱት ደግሞ ታዝኑላችኋላችሁ። ጌታን ጌታ እኔ ደግሞ የማልረዳ ሰው አይደለሁም። እኔ በጣም የምረዳ ልጅ ነኝ። የምረዳቸው ሰዎች አሉ፣ የማልረዳቸው ሰዎች አሉ። እና ለዛም እኮ ነው ዲቦራ ታሳዝናለች። ዲቦራ ብትጫወትም እውነት አላት። ወታ መስራት ስለማትችል ቤት ውስጥ ነው የምትውለው። ሄለንም እንደዛው ገና ወረቀቷን አልተቀበለችም፣ ቤተሰብ ጋን ያለችው ራሷን ለማቋቋም ገንዘብ ያስፈልጋታል። እነዚህ እነዚህን አክሴፕት ታረጋላችሁ። ጸጉሯን አስላጨቻት። ቅድሙ እንኳ አስላጨቻታለች። የማንን

ወላሂ ብለሽ ምለሽ ንገሪኝ። እንዳውም እሺ፣ ማን ዜም ሲ ማንን ማናት የተላጨችው? ማናት የተላጨችው? ማናት ማሪ የተላጨችው? ኦ ሌዝቢያ ነዋ ተላጨች። ተላ- ማርያምን ጀሚ እንዴት ነሽ? ይፍቅር ተላጨች ሙሉ ነው። ማስለጨት የለባች። እችንማ ነገ ሂዳ ትስተካከላታለች ክፍታፍናት። በዛ ላይ ደግሞ የሚያናድዳችሁ ምን እንደሆነ ታውቃላችሁ? ጌም እየተጫወተች እቺን ስለማትፈልግና ስለምትፈራ እንደዚህ ስለማትል ነው እንጂ ጌም እየተጫወተች አሁን እሷ ብትሆን የእሷን ጊፍተር አታስነካም እኮ ታውቃላችሁ፣ አታስነካቸውም የሷን ጊፍተሮች ትሳደባለሽ፣ ምናምን ክፍታፍ። ካለ ፊልተር ጉንጭሽ ተንጠልጥሏል እና ሰብስብ ነው ማሪ። ጉንጭ ብራሉ ስራሽ። እኔን ጉንጭ መሰብሰብ አይደለ ቁጭ ብለሽ። ሊያየ፣ ግን የወስች ነገር ቀን በቀን መጨመሩ ያሳሰበኛ። ኑሮ ማሪ፣ በሀገርሽ ኑሮ ሲመችሽ ያምርብሻል። ሰው ኑሮን ይመስላል። ሴሌብሬቶቹን አይተሻቸው ታውቂያለሽ? በፊት ለመጀመሪያ ፊልም ሲሰሩ ቲቲዬ ኒማር እንዴት ነሽ? የመጀመሪያ ፊልም ሲሰሩ ምን እንደሚመስሉ የተጣመመ ቂጥን ያላቸው የተጣመመ መልክን ያላቸው አፈር ነው የሚመስሉት ምናምን። ከዛም በኋላ ስምና እውቅና ካገኙ በኋላ ከሆነ ጊዜ በኋላ ሲመጡ አይተሻቸዋል እንዴት እንደሚያምሩ ብርቱካንና እንትን ኬክ ምንድን ነው፣ ተቆራጭ እየበሉ ያደጉ ነው የሚመስሉት። ልውጥ ብሎ ተንጠርጥሎ ብሎ ይመጣሉ ፊታቸው። ኑሮ ሲመቻቸው፣ ገንዘብ ሲያገኙ። እኔም እንደዛ ማሬ፣ አሁን ገንዘብ ሳገኝ፣ ህይወቴን እግዚአብሔር ሲቀይረው፣ ላይፌን ሲያስተካክለው፣ ውበቴ ቀን በቀን እያማረ መጣ። ሰው ልጅ ውበቱ ኑሮ ነው። ኑሮሽን ነው ምትመሲሁ። ኑሮሽን ነው ምትመሲሁ። ሳምርዬ የጠፋሽ እኮ የኔነት፣ እንዴት ነሽ? ሰው ኑሮውን አይደለ ቤተሰብ የሚመስለው? ተሳሳትኩ። ሰው ኑሮውን አይደለ የሚመስለው? ያ ኑሯችሁ ካማረ፣ ኑሯችሁ ከተስተካከለ ቆንጆ ነው የምትሆኑት። ኑሯችሁ ካልተስተካከለ ግን የአፈር ገንፎ ትመስላላችሁ። እንደ ቤሩቷ ሌዝቢያን ኩበት ዶላር እያገኘች ከንፈሯ እራሱ አልወዛም፣ የደረቀ ከንፈር እውነት ነው። ለዛ ነው ውበት የጨመረው። እውነት ነው። ማርያምን ኑሮ ነው የሚመስለው። ያ ኑሮሽን ነው የምትመስ ውበት ሲቀየር ኑሮሽ ነው ኑሮሽ ተመቻችቷል ማለት ነው። አፈር ስትመስይ ደግሞ ኑሮሽ ብሏል። የምር እግዚአብሔር ምስክሬ ነው። እኛ ኑሯችን ኑሯችን የፌክ አይደለም፣ የእውነት ነው ጋይስ። የውሸት ኑሮ አይደለም እኛ የምንኖረው። የእውነት ኑሮ ነው እየኖርን ያለ ነው። የእውነት ነው እግዚአብሔር እያኖረን ያለ ነው። የውሸት ልጃችንን ይዘን በአገራችን ዘና ብለን እየኖርን ያለ ነው የእውነት እንጂ የውሸት አይደለም። ይብላኝ የውሸት ለሚኖሩት ለነሰር ጀሪ፣ የነሰር ጀሪ ህይወት እናንተ ናችሁ። ላይቭ ላይ ምንም ህይወት ሁሉ ለእናንተ እኮ ነው ጋይስ፣ እና ለእና ኤሪ ለውሾቿ እና ለበጎቹ በጎቺ እናንተ መናችሁ መናችሁ፣ የጠፋችሁ ቀን ሰርጀሪ ራሷን ታጠፋለች። በውሻ ሰንሰለት ራሷን ሲታርጋ ትሞታለች። አሁን የሰርጀሪ ወዳጆች በጉጭ ለሷ የተመኘሽውን እኔ የምላችሁ እንደ ንፍጣሟ ማለት ነው፣ እንደ ንፍጣሟ የሚሳደብላት የለም። እንዲያሁን ለሷ የተመኘሹን ሞት ለአንቺ አርግልሽ፣ ለአንቺና ለልጅሽ አርግልሽ የሚል የለም። እንደ ጋይሰ የት ይዳችሁ ነው፣ ምናችሁ ነው አትፈለፈሉም። በጋይ ራባም እ ኮመንት ላይ ብቻ ነው ፊንገር ፊንገር የምትሉት? ጋይስ የምሬን ፊንገር ፊንገር ፊንገር ቪዲዮም ስሩላት እንጂ ዜድን አትንኪያት፣ እዚያት የኔ ፍቅር ለምን አታዚያትም ለ

የምሬ ነው። አፈላሽ የኔ ፍቅር በአካል ደግሞ ብታኝ እንዴት እንዳልተከተኩ ብታይ። በአካል ደግሞ መተሻ አጠገቤ ቁመሽ አፈላሽ ብለሽ ስትናገሪ ብታይ እንዴት እንደምንተከተክብሽ ጭንቅላትሽ ላይ። አዎ ምን አባሽ በመስመሬ ከመጣሽ እንተከተክብሽ በግ ወይም በጎች፣ ጋይስ፣ በጎች ግን ከባድ ናቸው። ድረሽላት ለማን ነው ጋይስ? ሄለን እየተሸነፈች ነው። ስጧታ ጋይስ! እንዴ! ጋይስ፣ 600 ዶላር እኮ ነው 66 67 ዶላር